እንዴት ናቱ? ዛሬ ይዤላቸው የመጣሁት ሀሳብ ቻይልድ ትሮማ ምንድን ነው እንዴትስ ህይወታችንን አፌክት ያደርገዋል እንዴትስ ተከትሎን ህይወታችንን ሙሉ አብሮ ይሄዳል የሚለውን ነው። እንግዲህ አብሯችን ይቆዩ። ቻይልድ ትሮማ ማለት ልጅነታችን ላይ የተፈጠረ አካላዊ ወይም ስነ ልቦናዊ ጠባሳ ማለት ነው። ለምሳሌ የመኪና አደጋ ሊሆን ይችላል። በቤተሰቦቻችን እና በቅርብ ቤተሰቦቻችን ላይ የደረሰ እኛ እዛ ውስጥ ኖረን ያንን ነገር በአይናችን ካያል የመደፈር ሙከራ ወይም የመደፈር አደጋ በልጅነታችን ከደረሰብን፣ ከባድ ድብደባ አካላዊ ድብደባ ከደረሰብን በልጅነታችን እንደዚሁም ደግሞ ቨርባሊ ከተጎዳን ለምሳሌ አንተን ባልወልድ ኖሮ አንቺን ባልወልድ ኖሮ የሚባሉ ቃላቶችን በልጅነታችን ከሌሎች ልጆች የምንለይ ከሆነ ዲስከረጅ የምንደረግ ከሆነ በልጅነታችን ንግሊክ ተደርገን ያደግን ከሆንንና ይሄ የበታችነት ስሜት ተሰምቶን እንድናድግ ከተደረገን ይህ ሁሉ እየተከተለን ህይወታችንን ሙሉ አብሮ የሚሄድ ነው ማለት ነው። ይህ ቻይልድ ትሮማ ይባላል። በአንድም በሌላም ቻይልድ ትሮማ ህይወታችንን አፌክት ያደርጋል ወይም ደግሞ አብሮ ይከተለናል። ለምሳሌ በልጅነታችን በሌሎች ሰዎች ወይም ደግሞ በወላጆቻችን እንደማንፈለግ የሚሰማን ከሆነ፣ ትኩረት የማይሰጠን ከሆነ፣ ከሌሎች ልጆች ዝቅ ተደርገን የምንታይ ከሆነና ከባድ አካላዊ ድብደባ የሚደረግብን ከሆነ አድገን እንኳን ከሌሎች ሰዎች ጋር ሪሌሽን ለመመስረት እና ከሰዎች ጋር ተግባቦትን ለመፍጠር ወይም ደግሞ ሌሎች ጋር ሊሆን ይችላል፣ ሌሎች ሪሌሽኖችን ለመጀመር በጣም እንፈራለን። ምክንያቱም ልጅነታችን ያሳለፍነው ነገር ወይም ደግሞ ይዘነው የመጣነው ነገር ስላለ ፍራቻ ያሳድርብናል ማለት ነው። ስለዚህ ቻይልድ ትሮማ ማለት ከልጅነታችን ጀምረን የደረሰብን ነገር ግን አንድም በሌላም ህይወታችንን አፌክት እያደረገን ያለ ነገር ነው ማለት ነው። ስለዚህ በቀጣይ በሌላ ቪዲዮ እንገናኛለን።